ስለዚህ በአንዱ አላህ የምናምን ተደርገን ነው ቀድመን የተፈጠረ ነው። ከዚያ ልክ ከእናቶቻችን ማህፀን ስንወጣ ጊዜ እዛኔ በስጋችን ላይ ነፍሳችን ያቺ ተዘራች። ከዚያ በኋላ ነው ቤተሰቦቻችን እኛ ወደ ተለያዩ እምነቶች የሚያስቀይሩብን ማለት ነው። ይህን ይናገራል ኢስላም እና ስለዚህ ሰው ሲፈጠር ጊዜ ሙስሊም ነበረ። ቅድም ያልከኝ አዲሱን ምናልባት ቁጥሩን አስታወሰዋለ፣ ያየ እንዳይሆን አስታወሰዋለው። ከድር የገደለው ልጅ ካፍርን ካፍር ተደርጎ ተጻፈ የሚለው ነው አደለ? ተጻፈ ወይንም ያ ነገር ታተመ የሚል ነገር ነው። ምናልባት ያየ ነው ያ ወደፊት የሚሆነውን አላህ ስብሐነ ወተዓላ እየተናገረ ያለ እንጂ። ምን ላይ ነው ላንብ ብለሽ ምን ላይ ነው? ሱናና ቢዳዕ ነው። እና ለአላህ ለሌላ ብቻ ሲፈጠርም ከፊር ሆኖ ተፈጠረ። እንደዛ ነገር ችግር የለውም። ሱናና ቢዳዕ ነብያቸው ሙስሊም ነበሩ ወይ? አዎ አንድ አላህ የሚያምኑ ናቸው እሳቸው።

እርሱ በአመፅ በኃጢአት ላይ እና በክህደት ላይ እንዳያስገድዳቸውም ፈራን ይላል። እና ስለዚህ ልጁ ካፊር ሆኖ ተጽፏል መባል ገና ከመወለዱ በፊት የሚል ቃል የለውም። እዚህ ቦታ ላይ ግን ካፊር እንደሚሆን አላህ ስብሐኑ ተዓላ ጽፎታል ነው ያ። ግን በራሱ ምርጫ በሰውየው እንጂ አላህ ስብሐኑ ተዓላ አስቀድሞ ካፊር አድርጎ አዘጋጅቶታል የሚል ቃል የለም። አላህ እንዳውም በቃሉ ላይ ሲናገር፣ ሁላቸውንም ስፈጥር ሙስሊም አድርጌ ነው የፈጠርኳቸው ነው የሚለው ስለዚህ እዚህ ቦታ ላይ ወደፊት የሚሆነውን አላህ ጽፎታል ቀድሞ ለማለት ነው። ገባ ስላይ ከዚህ ጋር ተይዞ ንቄጠኛ ያደለውም እንጂ ገና በእናታቸው ሆድ እያሉ ወይም ጀርባ ላይ ብቻ እንደዛ መሰለኝ ካፊሩ እንደሚሆኑ እናውቃለን። ነጻ ፍቃድ አላቸው ግን ወደፊት ካፊር እንደሚሆኑ እናውቃለን እና ምናልባት አሁን በልጅነታቸው ካፊር እንደሆኑ ካወቀ በልጅነታቸው ቢሞቱ ምን ይሆናሉ የሚለው ለመጠየቅ ነበር። ቦታውን ግን እርግጠኛ ስላልሆንን ሌላ ጠይቀ። አንድ ቁርኣን ያለና እነዛን የካዱትን የምናዘገያቸው ለነሱ ጥሩ አይምሰላቸው አይነት እንደዛ ነው አውዱ መሰለኝና ለነሱ ጥሩ አይምሰላቸው፣ ነገር ግን በክደት ላይ ክደትን ብቻ እንዲጨምሩ ብቻ ነው የምናዘገያቸው ሚላን ተናለ። እዚህ ጋርስ ነፃ ምርጫ አለ ወይ? አዎ ሰው ሁሉ ነፃ ምርጫ ፈቃድ አለው። አንደኛ ክህደት የሰው ልጆች የራሳቸው ነፃ ምርጫ ፈቃድ ነው፣ ስራቸውም የራሳቸው ነፃ ምርጫ ፈቃድ ነው። ግን በዚያ ላይ መቆየታቸው መልካም መስሎ እንዳይታያቸው እያለ አላህ ስብሐን ወተዓላ እየገለጸ ነው። ክህደት የራሳችን ምርጫ እንደሆነ ቃል በቃል ተቀምጧ ነው ያው ተቀምጧል። አላህ ስብሐን ወተዓላ ፈመንሻአ ፈልዩእሚን ወመንሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ አለ። የራሳችን ፍላጎት እንደሆነ አላህ አስቀምጦታል። ስራዎቻችንም የራሳችን ምርጫዎች ናቸው። የፈለገ መልካም ስራ የፈለገ ክፉ ስራ እያለ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ አድርጎ አስቀምጦታል። ግን ከሃዲያኖች በክህደት አዎቻቸው ላይ መዘውተራቸው መልካም እንዳይመስላቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ከዚያ በኋላ መቆየታቸው በራሳቸው ላይ መጥፎን ነገር እያመጡ እንጂ መቆየታቸው ከእኔ ዘንድ መልካም ሆኖ እንዳይመስላቸው እያለ እየተናገረ ስለዚህ ክህደትና ኃጢአቶች የራሳችን ነፃ ምርጫ ፍቃዶች ናቸው። ይህን በርካታ ቦታ ላይ አላህ ሱብሐነሁ ወተዓላ ይናገራል። ሰአማኞች ከሀዲዎች በጸጋ ላይ ሆነው መቆየታቸው መልካም መስሎ እንዳይታያቸው የተናገረው ቃል መስ አላህ ሱብሐነሁ ወተዓላ በክህደታቸው ላይ ክህደታቸውን እየጨመሩ ነው እንዳልከው አደለም ያ የሚለው እና በክህደት ላይ ክህደትን እንዲጨምሩ ብቻ ነው የማቆያቸው ነው። ምናልባት ቦታው ልስጠን ነው እየ አቷ ሊየዝዳዱ ኢትመን እያለ ይናገራል። በክህደታቸው ላይ ክህደትን ይጨምሩ ዘንድ ይላል። ያ ግን በራሳቸው ነፃ ምርጫ ፈቃድ ነው። እንትን የሚሉት ክህደቱን የሚጨምሩት ምሩ ብቻ ነው የሚለው ሌላ ቦታ ላይ ይነግርሃል። ቁርአን በቁርአን ይተረጎማል። ያን ክህደት የሚሰሩት በማን ፈቃድ ነው ሲባል በራሳቸው ፈቃድ እንደሆነ ይነግርሃል። ደግሞ ሌላ ቦታ ላይ ላሳየሱም ቱ ሱረቱል ከህፍ ምዕራፍ 18 ላይ ቆይ ላውጣለህ። የራሳችን ፍላጎት እንደሆነ እዚያ ጋር ያስቀምጣል። ብዙ ቦታ ላይ ይሰጣል። አንደኛ ስላሳ መጀመሪያ ይመጨምር ሱረቱል ከፍ ምዕራፍ 18 ሲነሻ